ሞይስልሽ ዳይሬክት እኔ አሁን ለምሳሌ ድንግል ማርያምን ጸልይልኝ ብያለሁ። አቅም ድሮ አሁንም ይሄ አብ ወልድ መንፈስ ቅዱስ እግዚአብሔር ራሱ የሆነው በቂ ስላልሆነ ነው ሌላ የምንፈልገው። ስለዚህ እኔ አሁን እዚህ ላይ እውቀት የለኝም። የተጻፈ የመጽሐፍ ቅዱስ ቃል ስለሌለ እኔ የማምነው ምን ቁልቢ ገብርኤል ነው። ሁላችሁም እቺን የቺን ታዳጊ ጻለች፣ ሁላችሁም እስ ኮሜንት ላይ በቤቱ ያሳድግሽ ይባርክሽ በሏት ማለት ነው። በዚሁ አጋጣሚ እውነት ለመናገር ይህንን ያችሁ በዚህ መልኩ እያነጻችሁ የምታሳድጓት ቤተሰቦችም በዚሁ አጋጣሚ ለእናንተ ምስጋና ይገባል ማለት ነው። የምሬ ነው የምነግራችሁ። እያንዳንዷ እንቅስቃሴዋ እጅግ በጣም በቤተክርስቲያን የተቃኘ እንግዲህ ገና ታዳጊ ልጅ ናት እና በቤቱ ያጥናት ብላችሁ ሁላችሁም ኮሜንት ላይ ጻፉ ማለት ነው። እንግዲህ ሰሞኑ ጋር ተያይዞ እንግዲህ በቤተክርስቲያኑ ዙሪያ ማለት ነው የሚነሱ ጉዳዮች እንግዲህ ወጣቱ በአንድ ጉዳይ ላይ እንግዲህ ትኩረት አድርጓል እንደምታቁት ከበዓሉም ጋር ተያይዞና ሶሻል ሚዲያ ላይ ከሚዘዋወሩ ነው ነገሮች ላይ ተያይዘው ማለት ነው። ሶ በጣም መነቃቃቱ እንደቀጠለ ነው ማለት ነው። እስቲ ትናንት ከክብረ በዓሉ ጋር ተያይዘው ከአለትም ከመስቀል በዓል ጋር ተያይዘው የታዩ እጅግ በጣም የሚያስገርሙ ነገሮች ነበሩ። በጥቂቱ አስመልክቻችሁ ልመለስ። ሶ ይሄ አብ ወልድ መንፈስ ቅዱስ እግዚአብሔር ራሱ የሆነው በቂ ስላልሆነ ነው ሌላ የምንፈልገው። ስለዚህ አሁን ድንግል ማርያም ጸልልኝ ብላት አጸልልህም ነው የምትይኝ ጭራሽ። እኔ አሁን እዚህ ላይ እውቀት የለኝም። የተጻፈ የመጽሐፍ ቅዱስ ቃል ስለሌለ እኔ የማምነው ምን እንደሆን ልንገርህ። እኔ አብ ወልድ መንፈስ ቅዱስ ገብቷል አይደለ? የሰጡትኝን ድርሻ አምናለው። መንፈስ ቅዱስ በውስጤ እንደሚኖር አምናለው። አይደለም አሁን ወንጌል አማኞች ሆኜ ይቅርና ኦርቶዶክስ ቤተክርስቲያንም የነበርኩኝ ጊዜ ጸበል ስጠመቅ የምታደርጉትን ሁሉ በኢየሱስ ስም አድርጉት ስለሚል በኢየሱስ ስም እያልኩ ነበር የምጠመቀው። ስሳለም ቤተክርስቲያን የክርስቶስ ራስ ነው ስለሚል ቤተክርስቲያን ቤተክርስቲያን ስሳለም ክርስቶስ ነበር የምሳለመው። የምጸልየው ለክርስቶስና ለክርስቶስ ብቻ ነው። ጸልዬ ስለሰማኝ ሌላ መጠየቅ አያስፈልገኝም ነበር። ድሮም አሁንም እኔ እንደዛ ነው እምነቴ። ስለዚህ አሁን ምን እንደሆነ ታውቂያለሽ አስቴር፣ እውነቱን እንነጋገር ስንደርስ ሁለታችንን ፍሬድ ይዘናል። እኔ አልያዝኩኝም አልያዝኩም። አይ ድንግል ማርያምን ጸልይልኝ ብላት አትጸልይልኝም ወይ ስልሽ ዳይሬክት የመመለስ አልፈለግም። እመልስልሀለሁ እኔ አሁን ለምሳሌ ድንግል ማርያምን ጸልይልኝ ብያለሁ። አቅም ድሮ አሁንም ማለት ነው ወደፊትም አለ። መብትህ ነው መብትህ ነው። እኔ እሱን አንተ ነህ የምታውቀው፣ የአንተ እውቀት ነው። ፍሬድ መያዝ አይደለም፣ በኔ እውነት፣ በኔ ክርስትና መጽሐፍ ቅዱስ በሚናገረው ሀቅ መንፈስ ቅዱስ በውስጣችን ሆኖ ይቃትታል እንጂ ሌሎች ኤክስተርናል ኃይሎች ስለኛ የሚጸልዩበት ምክንያት የለም። በህይወት የሌሉ ምድር ላይ የሌሉ፣ ምክንያቱም በህይወት ሳለን አንዱ ያንዱን ሸክም ይሸከማል። እኔ በዚህ ሀሳብ ምክንያት የፈለገ ድንጋይ ቢወረወርብኝ ትክክለኛ የመጽሐፍ ቅዱስ አስተምሮ ነው ብዬ ነው የማስበው። ለመሞት ዝግጁ ነኝ። መዳን በክርስቶስ ኢየሱስ ብቻ ነው። አለቀ። በጣም የመጨረሻውን ሰንሲቲቭ ቶፒክ እያወራን አይ ነው። ስለዚህ ማውራታችን ጥሩ ጥሩ። አይ ሰዎች ከባድ ሀሳብ እያወራን ያለ ነው። የእኔ የግል ሀሳብ የእሱ የግል ሀሳብ ነው። የሆነ ቤተ እምነትን ወክለን አይደለም የምናውራው ሰዎችም መረዳት መገንዘብ ያለባቸው እንደዛ ነው በሰዎች የሀሳብ ልዩነት ደግሞ መቀበል አለባቸው ለምን እኔን አትመስልም ለምን እኔ ጋር አልገባህም መባባል ስለሌለብን ነገር ግን ልንገርሽ ክሊር እናርገ እኔ ብዙ ሰማያዊ አንድ ሰው ምን አለ ይመስልሽ አንተ ግን ቁጤነኛ አትመስለኝም አለ

አንተ ሰውዬ ወይ ንባብ ቀንስ፣ ጤነኛ አይደለህም ምናምን ብለውኛል። ግን በግልጽ ልናገረው የማልችለው እኔ ሰማያዊ የሄድኩባቸው ያየኋቸው፣ የሰማኋቸው ነገሮች አሉ። እነዚህን አልናገራቸው እነዚህን ስለማልናገራቸው ይሄንን ቶፒክ አሁን እናልፈዋለን። እሺ ግን ማርያም ይሄንም አግኝታት አይታት፣ በህልም በራይ አግኝታት ታውቃለህ አይደል? ታድለህ እኔ ውድድ ነው ማደርጋ አንድ ሺህ ሰው ቢሰድበኝ ምንድን ነበር እሱ ነገር ያየው አልነገርሽ አይነገርም አስ እንዴት ነው አታወዳድረውም ሁሉም ቦታ ቦታውን ቢሰጥ ችግር የለብንም እኮ እግዚአብሔር ቦታ አለው ጌታ ኢየሱስ ክርስቶስ አለ፣ የጌቶች ጌታ የነገስታት ንጉስ ቦታው አለ። ማንም የማይደርስበት ከምንም ጋር የማይወዳደር። ከዛ በኋላ ቅዱሳን አሉ። ቅዱሳን ደግሞ የየራሳቸው የራሳቸው ደረጃና ኮከብ አላቸው። ድንግል ማርያም የራሷ ክብር አላት። ያው ከማንም የሚበልጥ ከማንም የማይወዳደር ያ እንትን ስላልኩ እና ደግሞ ልትናገሪው ማቴቼው ነገር ስለሆነ ይሄን አሁን እዚህ ጋር ተከራክረን ግርግርም አይደለም። ኖርማል ያደል ያካሄድ ነው፣ ውይይት ነው ያደረግነው። ግን ትጸልያለች አትጸልይም ብለን ሪዘርቬሽን አለ፣ ሪዘርሽን አለ። አንተ ዩፊሊት እንደምነት ይሁንልህ እንተው እና ናይስ፣ ወደሚቀጥለው እንሄዳለን። ኦኬ በጣም በታላቅ አክብሮት እኔ ኢኩሜኒስት አይደለሁም፣ ክርስቲያን ነኝ። ኢኩሜኒዝም እኔ የተረዳሁበት መንገድ እና ያለው የተረዳሁበት መንገድ የሶስቱ ሃይማኖቶች የሚገናኙበት እና የሚወያዩ በዛ ሴንስ ብቻ ነው። እናንተ ባላችሁት ባለፈ መንገድ በሱ አይደለም ማየው። እኔም የክመንስት ሚኒስት አይደለሁ፣ ክርስቲያን ነኝ። ለሁሉም ግን አክብሮታለኝ። እሺ ወዳጄ፣ እኔም በጣም ነው የማከብረ። ታውቃለህ፣ እኔም በጣም ነው የማከብረ። ቤተሰብ ኦርቶዶክስ ነኝ። ቁልቢ ገብርኤል ነው የተጠመኩት። በመጨረሻም ዶክተር ወዳጄ ነህ የቀደመችውን የአባቶቻችን እምነት ኦርቶዶክስ ተዋህዶን በይፋ መቀላቀሉን ገለጸ። ዶክተር ወዳጄ ነህ በአንድ ወቅት ታዲያ በሚሄድበት ህይወት ምዕራፍ ኦርቶዶክሲያን ቤተሰቦቹን አሳዝኖ ምንፍቅናን ተቀብሎ በዚያም ሲያገለግል እንደነበረ እንዲህ ገልጸዋል። እዛ ጋ ፕሮቴስታንትን ብቻ የማውቅ አክራሪ ፕሮቴስታንት ነበርኩኝ። አክራሪ፣ ያመንኩበትን ድርቅ አድርጌ ማስተምር፣ አክራሪ ነኝ። ሰዎች ሁሉ ጴንጤ መሆን አለባቸው ብዬ ማመን ሰው ነኝ ታዲያ ዶክተር ወዳጄ ነህ ከዕለታት በአንዱ ቀን ስለ ኦርቶዶክስ በርካታ ጥያቄዎችን በጭንቅላቱ ማውጣትና ማውረድ ይጀምራል። ይህ ጥያቄውን መልስ የሚያገኘው ቀረብ ብሎ ስለ እምነቱ መመርመር ማጥናት እንዳለበት ከውሳኔ ላይ ያደርሰዋል። ኦርቶዶክሶች ለምንድን ነው እንደዚህ የሚያደርጉት? ምንድን ነው ዶክትሪናቸው? ምንድን ነው ትራዲሽኑን ኬታ አመጡት? ለምንድን ነው የሚጾሙት? ለምንድን ነው እንደዚህ የሚያስተምሩት እያልኩ ማጥናት ጀመርኩ። በደምብ ምን ያጠናሁት ገብቼ ማለት እውነተኛ ሶርሶችን

መዳፈር የለብኝም እንግዲህ። ኦርቶዶክስ እንደዚህ ከሆነች ዶክተር ወዳጄንም ይናገራል። በፊትን እኔም ልክ እንደ ዘመናችን ፓስተሮች እና የምንፍቅና እምነት ተከታዮች ኦርቶዶክስ ክርስቶስን አትሰብክም። ከዚያ ይልቅ ሌሎችን ተወድሳለች ብያምን ነበር። ቀረብና ጥለቅ አድርጌ ሳጥና ግን በዚህ ምድር ላይ እንደ ኦርቶዶክስ ክርስቶስን የሚሰብክ ብሎም በተግባር የሚኖር ከቶ አላየውም። አጽዋማቷ፣ ጸሎቷ፣ ቅዳሴዋ ሁሉም ነገር አስገርሞኛል ሲል የሚደመጣል። ለካ ስለ ኢየሱስ ናቸው አጽዋማቶቹ ለካ ስለ ኢየሱስ ናቸው። አርብ ሮም ስለሚጾሙት ለካ ስለ ኢየሱስ ነው። ሮም የሚጾሙት እነዛ ሽማግሌዎቹ ጌታን አሳልፈው ሊሰጡት የተስማሙበት ቀን ስለሆነ ነው። አርብ የሚጾሙት ጌታ የተሰቀለበት ቀን ስለሆነ ነው። ስለዚህ ቦታር ቢ ቶኪንግ ባውት ኦርቶዶክስ ቤተክርስቲያን ውስጥ የሚመለከው እግዚአብሔር ነው። ሌላ ማንም አይመለክም። ታቦትም አይመለክም። ቅድስት ማርያም አትመለክም። ቅዱስ ገብርኤል አይመለክም። እግዚአብሔር ነው የሚመለከው፣ አብ፣ ወልድ መንፈስ ቅዱስ አለቀ። ከዛ ብቻ የሚመለክ ነገር የለም። አስቀጥሎም ዶክተር ወዳጄ ነህ በሀገራችን ኢትዮጵያ የተነሱት ሐሰተኛ ነቢያቶችና ፓስተሮች ህዝቡን አሰልፈው ወደ ጥልቁ እያጋዙት ነው። ማንም ግን ሊነቃ አልቻለም። የባንክ ቡክ ላይ በሚሊዮኖች ይገባላል ሲባል አሜን ይላል። ስራ ሳይሰራና ሳይደክም መኪና ቤት ይሰጣል ሲሉትም አልገባውም፣ እውነት መስሎት አሜን ይላል። ቃሉ ግን እንዲህ ይላል፣ ሊሰራ የማይወድ አይብላ። ታዲያ ይህንንም ተከትሎ በዘመናችን የህዝቡን ደካማ ጎን ያጠኑ ሱፍ የለበሱ ህጋዊ አዳራሽ ጠንቆች በዝተዋልና ተጠንቀቁ ሲ ሲልም ይናገራል። መንፈሳዊ በፕሮቴስታንቱ ዙሪያ ያለውን ግን እኔ ኃላፊነቴን ተወጥቻለሁ። ኃላፊነቱ ምንድን ነው? ከመናፍስቱ ዓለም አስምሬበት ነው የምናገረው። ከመናፍስት ዓለም የሆኑ ነቢያቶች አሉ። በቃ ደንበኛ ዊችክራፍት የሚሰሩ ነቢያቶች አሉ። ይህንን ተናግሬ ኃላፊነቴን ተወጥቻለሁ። በመጨረሻም ንግግሩ ህዝቡን ለማንቃት ይህንን ጥሪ አድርጌ ያለውኝ ብልህ ከሰዎች ስህተት ይማራል፣ ሞኝ ደግሞ ከራሱ ስህተት ይማራል እና አስተውሉ፣ በቀደመችው መንገድ ተመላለሱ ብሎ ንግግሩን እመቤታችን የአምላክን እናት አመስግኖ እንዲቋጩዋል። ቅድስት ማርያምን አክብረዋት ነው ያለፉት። አስገራቢ የሆነ አገላለጽ፣ ቅድስት ማርያምን አክብረዋት። ከድር እንዳለ እሱ ወላሂ እኔ ማርያምን እወዳታለሁ እንዳለ እኔ ደግሞ ማርያምን እኔም ማርያምን እወዳታለሁ። እስረኛ ተፈታ። በጣም ነው የሚያምረው።

እንግዲህ ያያችሁት መነቃቃት ያያችሁት እንግዲህ መንፈሳዊ መነቃቃት እጅግ በጣም ይበል የሚያስበልና የሚቋረጥ የሆነ ወቅታዊ ነገር ሳይሆን ደግሞ ወጣቱ በይን ደግሞ ጥምቀት ላይ ብቻ ሳይሆን እንግዲህ ከአመት ዓመት ማለት ነው የዚህችን ቤተክርስቲያን ስርዓት ዶግማ፣ ቀኖና ለማስጠበቅ እንግዲህ ወጣቱ ሁሌም ቢሆን ስታንድባይ መሆን አለበት የሚለውን ነገር የሚያስይዙ ቪዲዮዎች ነበሩ። ሌሎችም ቪዲዮዎች እንደዚሁ ቀጥሬ አሳያችኋለሁ ማለት ነው። እንግዲህ በርዕሱ ላይ እንደተመለከታችሁት ዋናው ጉዳይ ደግሞ እጅግ በጣም የምንወዳቸው የምናከብራቸው ሲሉላቸው እንግዲህ አባታችን አቡነ አብርሃም እንግዲህ ከሰሞኑ ከበዓል ጋር ተያይዞ ያስተላለፉት መልእክት እንግዲህ በጣም ብዙዎቻችንን ልብ ያረሰረሰና በጣም ደስ የሚል ነበረ ማለት ነው። ስለዚህ በጣም ብዙዎቻችን ስንጠብቀው የነበረ መልእክት ስለሆነ እስቲ በጥቂቱ አሰምቻችሁ ልመለስ። ያውላችሁ ሰዎች የቲክቶክ አዋርድ ላይ ድምጽ መስጫው ላይ ቮቲንግ እየሰራላችኋል። ብዙ ሰዎች እኔ ጋር ገብተው የሙሴ ሰዎች እንዳለ ሰዎች፣ የትንሽ ሰው ችግር ብቻ በሙሉ ኮሜንት ላይ ችግር እንደገጠማችሁ ኮሜንት ሴክሽኑን አዲስ ሰዎች አዲስ ሲምሎ የሚያላቸው ሰዎች ብቻም ሆነ እዚህ ደርሰናል፣ እግዚአብሔር ይመስገን። ሌላኛው ነገር ደግሞ ነገር ወደ ሃይማኖት ለማድረግ የሞከራችሁ በጣም ጥቂት ሰዎች አላችሁ ላችሁ በቅድሚያ ማለት የምፈልገው ነገር ማለት ነው እኔ ጴንጤ ኢየሱስ ክርስቶስ እንደ ግል አዳኝ አድርጌ መቀበሌ በጣም የሚያኮረኝ በጣም ደስተኛ የሚያደረገኝ ሰው መቼም አልቀይረውም፣ መቼም ዳውት አላደረገውም፣ የምጠራጠርበትም ጉዳይ የለም። በዚህ ውሳኔ በጣም ደስተኛ ነኝ፣ ደስተኛ እንደሆንኩ እቀጥላለሁ፣ ከዚህም በኋላ እንደዛ ነው። ግን ጉዳዩን የሀይማኖት መልካስ ይዛችሁ ጴንጤ፣ ኦርቶዶክስ ምናምን ብላችሁ ለመከፋፈል ያሰባችሁ ሰዎች ነገራችሁን አቁሙ አድ እላችሁ። አሁን ላይ ቮቱ ኦልሞስት ወደ ስልሳ ሶስት ሺህ አካባቢ ደርሰናል። ስልሳ ሶስት ሺህ በሙሉ ጴንጤ አይደለም። ከዛ ውስጥ ሙስሊም አለ፣ ኦርቶዶ አመሰግነው በእንደዚህ ነገር ሳትወሰዱ ሚዛና የሆናችሁ ማን ይገባል ብላችሁ ድምጻችሁን ስለሰጣችሁ ከልብ አመሰግናለሁ እላችሁ። ከዚህ በፊት ምንም ስራ አሰራ ጴንጤ፣ ኦርቶዶክስ፣ ሙስሊም ብዬ ሰርቻላ ለሙስሊሙም ድምጽ እንደሆንኩ ለኦርቶዶክስ እንደሁም ለጴንጤ ያልሆንኩኝም ብዬ አስባለሁ። ብቻ ሁላችሁ ሃይማኖት ብዬ ተከተሉኝ አላልኳችሁም፣ ሃይማኖት ብዬ መረጃ አላቀረብኩላችሁም፣ ሃይማኖት ብዬም ከዚህ በኋላ አልቀጥልም። ጽንፍ ይዛችሁ ጽንፍ መሄድ የምትፈልጉ ሰዎች ጽንፋችሁን ይዛችሁ እዛው ሁላችሁ። አሁንም የመረጡኝ ሰዎች እንደነገርኳችሁ ሙስሊሞችም አሉ፣ ኦርቶዶክስም አሉ፣ ጴንጤዎችም አሉ። ይህንን ስላደረጋችሁ ደግሞ ከልብ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እውነት መከፋፈል ሳይወስዳችሁ ይገባዋል ብላችሁ ላሰባችሁ ሰው ድምጽ ስለሰጣችሁ አመሰግ ያቆላችሁ እንደ ሃይማኖት ተከፋፍሎ ከዛ ደግሞ እንደዛም ሆኖ ቮቲንግ አልሰራም ብሎ ሰዎች ቮት ለማድረግ ለእኔ ሲሞክሩ እምቢ እያላቸውም ስልሳ ምናምን ይደርሰናል። በጣም ትልቅ ነገር ነው፣ በጣም ትልቅ ቁጥር። የምር የምር ከልብ አመሰግናለሁ። እግዚአብሔር ያክብር። ግን ይኸውላችሁ፣ ጉዳዩ በዚሁ የሚቀጥል ከሆነ አሁንም እየሰራላቸው ካልሆነ ሰዎች አራት አምስት ምናምን አዲስ ሲመጡ ሰው እየሰራላቸው እንደዛም ሆኖ የሚቀጥል ከሆነ እዚህ ውድድር ላይ ኮምፒት ማድረግ ለእኔ ፍሬ አይደለም፣ ፍትሀዊ አይደለም። ውድድሩ የሚሆን ውድድሩ ሰው በሰራው ስራ መሆኑ ይቀርና የሃይማኖት ወይ ደግሞ የቡድን ተኝነት ውድድር ይሆናል። እንደዚህ የምታደርጉ ሰዎች ስለአሁኑ ብቻ ሲሆን ስለ አዋዱ መልኩ ማሰብ ነገ ላይ አዋድ በጥሩ ስራ የሰራው ሰው ሳይሆን የሚሸለምበት የሆነ ሃይማኖት አሸናፊ ወይ ደግሞ የሆነ ሃይማኖት ተከታይ ስለሆነ የሚሸለምበት ይሆናል። ውድድሩ የቤስት ኢንፎርማቲቭ ኮንተንት ነው እንጂ የሆነ ሃይማኖት ተከታይ የሆነው ቤስት ኢንፎርማቲቭ አይደለም። ያንን አስቡ። ስለዚህ በዚህ መልኩ ውድድሩ የሚቀጥል ከሆነ ለኔ ውድድር ላይ መወዳደር የሆነ ፍትሃዊ ያልሆነ ተገቢ ያልሆነ አንፌር ኮምፒቲሽን ነው የሚፈጥረው። እንደነገርኳችሁ ነው። ሌላው ቢቀር ቢያንስ ሰው ቮት ሲያለ ማድረግ ሲሞክር እንኳ ብሶ መስራት አለበት። ቃለ ሕይወት ያሰማልን አባታችን፣ እጅግ በጣም ድንቅና ወቅታዊ መልእክትን ነበረ። በዚሁ አጋጣሚ አብዛኛው ኦርቶዶክሳዊ ሲናፍቀው የነበረውን መልእክት ነበረ ያስተላለፉልን ማለት ነው። በድጋሚ ቃለ ሕይወትን ያሰማልን። እንግዲህ ቤተክርስቲያን እጅግ በጣም ከባድ በነበረችበት ዘመን ውስጥ፣ ያ ማለት ጥቁር ቤተክርስቲያን፣ ምዕመኑ ጥቁር በለበስንበት ዘመን እኚህን አባት እንግዲህ የማያስታውስ ኦርቶዶክሳዊ አለ ብዬ አላስብም። በድጋሚ እንግዲህ ሁላችሁም ኮሜንት ላይ ቃለ ሕይወት ያሰማልን ብላችሁ ሁላችሁም ጻፉ ማለት ነው። እጅግ በጣም የምንጠብቀውን መልእክት ስላስተላለፉልን ማለት ነው። በዚሁ አጋጣሚ እንግዲህ ከየትኛውም አይነት የእምነት ተቋም ጋር መዘላለፉ አይጠቅምም። በእውቀት ዴቢት ማድረግ በእውቀት መነጋገር መጽሐፍ ቅዱስን መነጋገር አስተቻ መነጋገር መሰረት አድርጎ መነጋገር ይቻላል ማለት ነው። እስቲ ወደሚቀጥሉት ቪዲዮዎች ደግሞ ላምራችሁ። ዘሪቱ ከበደ እንዲቆያችሁኝ። ጠበቃ ሰብላ ሰፋኔኝ። እንግዲህ ዘሪቱ ከበደ ስለ ህይወት ተሞክሯ የጻፈችውን ባዮግራፊ ተከትሎ የተለያዩ አስተያየቶች እየተሰሙ ይገኛሉ። በተለይ ደግሞ ከተለያዩ ወንዶች ጋር ግንኙነት ነበራት የሚለው በቀልድም በቁም ነገርም እጅግ በጣም በሚገርም ሁኔታ በዚህ በማህበራዊ ሚዲያው አጀንዳ ሆኗል። ከዚህ ጋር በተገናኘ እኔ ያለኝን አመለካከት ግልጽ ለማድረግ ነው። አንደኛ ዘሪቱ ከበደ ዘፋኝን በነበረችበት ሰዓት የነበራት አጠቃላይ ችሎታ እንዲሁም እንደ ሀገር ካስማ አይነት ዘፈኖችን በመስፈን በሴቶች እኩልነት እንቅስቃሴ ከፍተኛ ሚና የነበራት ናት። በህይወቷን ደግሞ ካሳየችው ከነበራት መውደቅ መነሳት ብዙ ወጣት ሴቶችን እኔንም ጨምሮ ኢንስፓይር ያደረገ የህይወት ተሞክሮ ያላት ልጅ ናት። ከዛም ባሻገር እንደ ዘሪቱ ከበደ በወጣትነታቸው ብዙ ውጣውረድ ውስጥ ያለፉ እህቶች የሚጽፉት ባዮግራፊ ወጣቱን ትውልድ ነገ ከሚገጥሙ ነገር እንዴት ብሎ ማለፍ እንዳለበት የሚያስተምር እና በተለይ ደግሞ ለሴቶች በጣም ጥሩ የሆነ ትምህርት የሚሰጥ ለሰልፍ ዲቨሎፕመንት ነገ ራስን ለመመልከት ነገ ከሚያጋጥሙ ፈተናዎች ለመጠበቅ እንዴት ከችግሮች ማለፍ አለብን መውደቅ መነሳትን የሚያመላክት በመሆኑ በማናቸውም ይዘት ይሄ አውቶባዮግራፊ መጻፉ እጅግ በጣም የሚያስደንቃትና የሚያስከብራት ነው። በሌላ በኩል ደግሞ ይሄ እንደዚህ በተለይ የወሲብን የተመለከቱ ነገሮች በጣም ታቡ በሆኑበትና በማይወራበት ማህበረሰብ ውስጥ እንዲህ በድፍረት ወታ የነበራትን ልምድና አጋጣሚ ሁሉ ያጋራችን ሴት እንደዚህ በዚህ መልኩ አጀንዳ ማድረግ ነገ ተመሳሳይ ወጣቶች እንደዚህ አርቲስት ሆኖ በተለያየ አጋጣሚ የተለያየ የህይወት ልምድ ያላቸው ሰዎች የህይወት ልምዳቸውን እንዳይጽፉ እና ለወጣቱ ትውልድ ለእኛም ለሁላችንም ሊጠቅም የሚችል መረጃን እንዳያስተላልፉ የዲስካሬጅ የሚያደረግ በመሆኑ በዚህ ጉዳይ ላይ እያደረግን ያለነውን የሶሻል ሚዲያ መረጃ ቅብብል እንደው በቅጡ ብናደርገው እና ጉዳቱ እንዳያመዝን የሚል ነው። ዘሪቱ ከበደ እጅግ በጣም የምናከብራት ብዙዎቻችንን ኢንስፓይር ያደረገች እህት ናት። አመሰግናለሁ። ብሄርክ ማለት ብሄርክ ምንድን ነው ወድ

ለዚህ ነው ሕፃናት ነጭ ወረቀት ናቸው ተጠንቅቃችሁ አስፍሩባቸው የምንለው በምክንያት ነው። ተመልከቱ ዘራያቅ ብሔራያቅ ጭራሽ ዘር ምንድ ነው ሲባል ሪሊጅን ክርስቲያን ነኝ አይም ክርስቲያን አሁን የልጅ ዘር ምንድ ነው ሲባል ክርስቲያን አለ። ነገር ግን ያንተ ዘር እንደዚህ ነው ያንተን ዘር የእንደዚህ ዘር እንደዚህ አይነት ክፉ ነገር አድርጎበታል፣ ስታድግ መበቀል አለብህ ስታድግ ይሄን ዘር ማጥፋት አለብህ ብላችሁ ጭንቅላት ውስጥ ብታስቀምጡ ነገ ከነጎዲያ አለ የተባለ ማፊያ ነው የሚሆንላችሁ። እንኳን ለእናንተ ለእግዚአብሔር እንኳን ማይመለስ ነው የሚሆነው። ነገር ግን ያንተ ዘር ከሌላው ዘር ጋር ምንም ልዩነት የለውም። አንተ ኢትዮጵያዊ ነህ። አንተ የሰው ልጅ ነህ። እንደ ሰው ማሰብ አለብህ። የተቸገሩትን መርዳት አለብህ። ትላልቅ ሰዎችን ማገዝ አለብህ ብላችሁ ስታስተምሩት፣ ሰውነት እየተማረ ነው የሚመጣው። ትልቅ ሰው የሆነ በልጅነቱ ትልቅ ሰው አይምሮ እየበሰለ ስለሚመጣ ሰው ሰው የሚሸት ልጅ ነው የምታሳድጉትና፣ ቤተሰቦች ስታሳድጉ ልጆቻችሁን ኢትዮጵያዊነትን መልካምነትን ከእምነትን አንፃር ሰውን መደገፍ፣ ሰውን መርዳት፣ ስነ ስርዓትን ቢችሉ ቢችሉ በየቤተ እምነታቸው መጽሐፍ ቅዱስም ቁርአንም ሁሉን ነገር ቢያነቡና ቢማሩ እምነቶች የሚያስተምሩት አንድነትን ስለሆነ ነው። እባካችሁ ልጆቻችሁን ስታስተምሩና ስታሳ የሌላ እምነት አባቶች፣ አርቲስቶች፣ ጋዜጠኞች፣ ታዋቂ ሰዎች፣ ባለሀብቶች፣ ኤምባሲዎች ሀዘናችንን ለመጋራት ያባታችንን እንልፈት ሀዘናችንን ለመጠገን አብረውን ቆሙ፣ አብረውን አነቡ። እናመሰግናቸዋለን። አላህ ሂዳያውን ይስጣቸው። ሌሎችም ደግሞ ባግርሞት ታዘብን። ከዚህ ተጻራሪ ለመቆም የጣሩትን ሴራን ይዘው የመጡትንም ተመለከተናቸው። የእኛ አንዳንድ ወጣቶች የሰሩትን ስተት ተመልክተው እሷን አወፍረው እስልምና መሃል ሁለት ሰፍ እንዳለ ለማሳየት የቧጠጡ ሰዎች መርዛቸው ሊረጡ ያሰቡን ሰዎችንም ምንጠረን ታዘብ ናቸው። እስልምና እስልምናው ስመጥተው ፈትዋ ለመስጠት ገሌ ቡድን እንዲነው ገሌ ቡግን እንዲነው ብለው ሊያባዱን የሞክሩትንም ታዘብ ናቸው። ተመለከት ናቸው። ምን ያሴሩልን እንደነበር በግልጽ በአደባባይ ተመለከት ናቸው። ደግሞም ሌሎችን አብረን ታዘብን። የእኛዎችን የእኛም ምስኪኖች የእነዛን መፈክር ያዳመቁ የእነዛን ላይክና ሼር ያደረጉ ለማውገዝ ብለው ድሉን ለመጠቀም የሞከሩ የእኞች ምስኪኖችንም አየናች። እነዚህ ከሌላ እምነት መጠው ጥቂቶቹ ሰፊውን የክርስትና እምነት የማይወክሉ ትንንሽ አክቲቪስቶች ብቀጥልም ብለው እገሌ ሱፊ ገሌ ውሃቢ ውሃቢ ማለት እንዲህ ነው ብሎ ሊያቧድኑን ሲሞክሩ በትዝብት ተመለከትናችሁ። የእነሱን ድምጸት ደግሞ ይዞ ያስተጋባ ሱፊያ ነኝ ብሎ ያመነ ደግሞ አንዳንድ ዲኖ ያልገባው ወጣትንም ተመለከትን። ልብ በሉ እናንተ ወጣቶች፣ እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ የሰሜኑ ጦርነት ጊዜ የወደመው የመሻይኮቻችን ሐሪማን በርካታ የዒልም መካኖች ወድመዋል። አውን የሉ እነሱን ለመተካትናውን እየተፍጨረጨረ ከተማ ውስጥ ያለሁ እነ ሸመሐመድ ሐምድዲን ዑለማዎችን ማሊክ ተካቸው ብለው ሁለሞችን ዑለሞችን ሰብስበው እያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሩ ሰዎች ስለወደመ ብቻ እነዚህ ዛሬ ወሃቢ ሰለፊ እያሉም ያቧኑህ ሌላ እምነት የመጡ ሰዎች እነሱ ናቸው። አክሱም ለየእህቶች ይህን ሂጃብ እየከለከሉ ያሉት ሶላት እየከለከሉ ያሉት ሙስሊም። እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሐል ያለው ልዩነት ቅርንጫፋዊ አልያ ፍቅሃዊ አቃሞች ናቸው። ከሁለቱም ጥርዝ የረገጠ ይኖራል። በሱፊያ ስም ቀብር ውስጥ የሚያመልክ ጠንቋይ ጋር መሄድ ይኖራል። ይሄ ሱፊያውን አይወክልም። ሱፊያኛ ምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትሕ ያቀሩ ተብሲር ያቀሩ ነህውና ሰርፍ ሲያቀሩ የኖሩ እንደነ ጀማ ንጉስ ያሉ፣ እንደነ ሻሃሊ ጎንደር ያሉ፣ እንደነ አብሬት እነ ዳና ነሾን የመሰሉት ናቸው። የሱፊያ አረማዎቻችን ከነዚህ ጋር ሰለፍዩ ሰፊ ልዩነት የለ ሁለቱም ሳይድ ጠርዝ የረገጠ ይኖራል። እነዚህ በውቀት ይታረማሉ፣ እነዚህ በውቀት ይስተካከላሉ። በዚህ ከአባታችን ህንፈት ይህን አንድነት ይህን አብሮነት ይህን መተሳሰብ ተገምዶ የማይፈታ መሆኑ ሙስሊሙ ያስመሰከርበት ክስተት ነበር። እንግዲህ የበዓሉ ዋዜማ ወይም ደግሞ የመስቀል በዓል አከባበር እንግዲህ እጅግ በጣም በብዙ ቦታ ደማቅና ወጣቱ ከምንጊዜውን በላይ ለእምነቱ ቆሞ የታየበት የመስቀል አከባበር ነበረ ያስመለከትኳችሁ ማለት ነው። ውድና የተከበራችሁ የዚህ ቻናል ቤተሰቦች ይህንን ቻናል ሁላችሁ ማበረታታት ይጠበቅባቸዋል። ይህንን ቪዲዮ ለብዙዎች እንዲደርስ ላይክ እና ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ በቀጣይ እጅግ በጣም ወቅታዊና በተመረጡ ቪዲዮዎች እስክመለስ እስከመድረስ ድረስ ሁላችሁም መልካም በዓል ቸር ያሰንብተን። አባይ ይመጣሉ የሚል ሃሳብ አልነበረኝ። ቅድም ካልከኝ ጋር ብዙ ቦታ ስለማይገኙ ስለሚያማቸው ምናምን አይመጡም። ግን ልክ ሲመጡ ሲገቡ ሳይ ከሳቸው ላይ አንድ ፎቶ እንደማገኝ እርግጠኛ ነበር። ይህን ያህል ቫይራል ይሆናል ብዬ ባልጠበቀ፣ ግን ሙስሊሙ የሚቀባበለው ፎቶ ይኖራል ብዬ አስቤ ነበር። ለምን በብዙ ኢቨንቶች የሼክ ሰይድ አሚር ሙስጠፋ ናው በከር ብዙ ብዙ ነገሮችን አንድ ወይ ሁለት ፎቶ ጥሩ እንዲሆን እፈልጋለሁ ቅድም እንዳልኩ ነው። ኢቨንቱን በአንድና በሁለት ፎቶ መግለጽ መቻል አለብህ ብዬ አስባለሁ። እንደ ሚዲያ እንደ ሚዲያ ካሜራማን ንግግር ሲያደርግ ብቻ አንስቼ ወይ ዋይድ ሹት አንስቼ ምናምን መቀመጥ አልፈልግም። የሆነ ነገር ሰው ሊገልጽ የሚችል ነገርን መፍጠር መፈለግ እፈልጋለሁ። እና ልክ ሲገቡ ሳያቸው በእርግጠኝነት የሆነ ፎቶ እንደማገኝ እርግጠኛ ነበር። ግን ይህን ያህል ቫይራል ሆኖ ይህን ያህል ይመጣል የሚል እሳቤ የለኝም። ፎቶውን ሳነሳቸው ልክ መጥተው ሲቀመጡ እንዳልኩ ወሰንኩ፣ የሆነ ነገር ማግኘት አለብኝ ብዬ። ከዛ በተደጋጋሚ ፎቶ አነሳቸው ነበር ሞሽናቸውን፣ የፊታቸውን እንቅስቃሴ ሁሉ ነገራቸውን። ቢያንስ ቢያንስ የእሳቸው ፎቶ አሁን ብቆጥርልህ እንደዚህ ያነሳኋቸውን ሰላሳ አርባ ፎቶ ይሆናል። ከዛ ውስጥ ነው አንዱን የምታወጣው። ያቺ ኢንሲደንት የተፈጠረችው ልጃቸው የሙፍቲ ልጅ ላይ ረሃማቸው ንግግር ሲያደርግ ነው ማልቀስ ኖርማል ሲመጡ ነበረ ከመጀመሪያም ደግሞ እንባ ሀዘኑ ፊታቸው ላለ፣ ግን እምባው መምጣት የጀመረው የዛን ነበር። ስለዚህ ምንድን ነው ያደረኩት? ጥሩ ፎቶ መነሳት ነበረበት። ስለዚህ አይን እይታቸው መጠበቅ አለብህ። መዞር የለባቸውም ና አሁን ይህም ፎቶ ላሳድገው ብትል የፈለገ ትልቅ ብታያቸው አይን እይታቸው ፊት ለፊት ስለሆነ አንተን የሚያዩ እስኪመስልህ ድረስ ፐርፌክሽን መጠበቅ ስለነበረብህ ማለት ነው። ስለዚህ ፎቶ የተነሳው ዝም ብሎ የተነሳ ሳይሆን ታሪክን ይዞ እንዲመጣ ፈልጌ ያነሳሁት የእሳቸውን ግንኙነት የአብሯቸውን ነገር ምናምን ስለማቀው የነበሩኝን ፎቶዎች ስለማቀው አባ ሲመጡ ሊሰማቸው የሚችለውን ሀዘን ማስቀረት ነበረብኝ ብዬ ስላሰብኩ ነው። ያንን ፎቶ ያነሳትና እንዳየኸው ነው ፊታቸው ላይ ምንም ነገር በቃ። እንትና ኤፍሬም የሚባል ጋዜጠኛ ልጅ የጻፈውን ካየው ይህን ፎቶ አይቶ ጥሩ ጸሐፊ የሆነ ሰው ቢያገኝ አንድ መጽሐፍ ይወጣዋል አለ፣ በፎቶ ብቻ።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 ጠልቼ አይደለም፣ ተታልየ ነው በሉት። ደክሞኝ እንጂ ከጄ አይደለም በሉት። ከቦርሳ ውስጥ ብወድቅም ያንተ ድሪም ነኝ። ከመንጋ ውስጥ ብጠፋም ከበጎች አንዱ ነኝ። አልልም መቼ